ሎ ማ ዲር ስቱደንትስ ልም ቱ ደ 3 ውድ ተማሪዎቼ እንኳን ወደ ቀን 13 ትምህርታችን በደህና መጣችሁ። ዛሬም እንደተለመደው በጣም ጠቃሚና አስፈላጊ ርዕስ እናያለን። ከዴ አንድ ጀምራችሁ እስካሁን አብራችሁኝ ላላችሁ በጣም አመሰግናለሁ። በርቱልኝ። ከዚህ በኋላም አስፈላጊና ጠቃሚ መላቸውን ርዕሶች የመረጥ እንማራለን። እስከ ቀን ሰላሳ ድረስ ማለት ነው። ትምህርቱን ከመጀመራችን በፊት ሁላችሁም ይህን ቪዲዮ ላይክ ማድረግ እንዳትረሱ። ላይክ በማድረጋችሁ ዩቲዩብ ይህን ቪዲዮ ለብዙ ሰው እንዲያደርስ ይረዳናል። እንደተለመደው በትምህርታችን መጨረሻ ላይ ቴስት ወይም ፈተና ይኖረናል። ስለዚህ እስከ መጨረሻው በመቆየት ተከታተሉ። እንጀምር። እንደምታዩት የዛሬው ርዕሳችን የሚሆነው ታልኪንግ አባውት መኒ ታልኪንግ አባውት መኒ ታኪን አባውት መኒ ስለ ገንዘብ ማውራት መኒ ማለት ገንዘብ ነው። ስለዚህ ስለ ገንዘብ ስናወራ የምንጠቀማቸውን ለመዱ ንግግሮች ዛሬ በሙሉ እናያቸዋለን ማለት ነው። ወደ ንግግሮቹ ከመሄዳችን በፊት ከዚህ በፊት እንደምናደርገው የአንዳንድ ቃላትን ትርጉም እናያለን። እነዚህ ቃላቶች ለዛሬው ትምህርታችን እንዲሁም ለእንግሊዝኛ እውቀታችን የሚጠቅሙ ቃላቶች ናቸው። ስለዚህ እናያቸው። የመጀመሪያው ሬች ይላል። ሬች ሬች ማለት ሀብታም ማለት ነው። ሁለተኛው ፑር ፑር ፑር ማለት ድሃ። ስፔንድ ስፔንድ ስፔንድ ማለት ድርጊት ነው። ገንዘብ ማውጣት ማለት ነው። ገንዘብ የማውጣት ድርጊቱ ስፔንድ ይባላል። የስፔንድ ተቃራኒ ደግሞ እርን እንለዋለን። እርን እርን ማለት ገንዘብ ማስገባት ማለት ነው። ገንዘብ ማስገባት ስንል ስራ ሰርተን የሚሰጠን ገንዘብ ማለት ነው። ስራ ሰርተን ገንዘብ ሲሰጠን እርን አደረግን ይባላል። ሌላው ፕራይስ ፕራይስ፣ ከዚህ በፊትም አይተነዋል። ፕራይስ ማለት ዋጋ። ኤክስፔንሲቭ ኤክስፔንሲቭ ውድ ማለት ነው። ይህንንም ከዚህ በፊት አይተነዋል። ቺፕ ቺፕ ርካሽ ማለት ነው። የኤክስፐንሲቭ ተቃራኒው ቺፕ። ሌላ ለዛሬው ትምህርታችን የሚጠቅሙን አራት ቃላቶች አሉ፣ እናያቸው። የመጀመሪያው አወር አወር አወር ማለት ሰዓት ደቂቃ ሰዓት እንደምንለው ማለት ነው። ዴ ዴ ቀን። መንዝ መንዝ ወር። ይር ይር አመት። እነዚህን ቃላቶች በሙሉ ዛሬ እንጠቀማቸዋለን፣ እንዳትረሷቸው። አሁን ወደ ንግግሮቹ መሄድ እንችላለን። መጀመሪያው የምናየው የንግግር አይነት ቶኪንግ አባውት ሃቪንግ መኒ ሃቪንግ መኒ ማለት ገንዘብ መያዝ። ስለገንዘብ ይዞታ የምንናገራቸውን ንግግሮች እንያ። የመጀመሪያው ንግግር በጣም የተለመደው ንግግር ምንም ገንዘብ የለኝም የሚለው ነው። ስለዚህ ገንዘብ ሳይኖረን፣ ምንም ሳይኖረን ጀምሮ ያለውን ንግግር እንያ። አም ብሮክ፣ አም ብሮክ፣ አም ብሮክ። ምንም ገንዘብ የለኝም እያለ ነው። ይህ ንግግር እንዳትረሱት በጣም የተለመደ ነው። ሌላው ትንሽ ገንዘብ አለኝ፣ ትንሽ ገንዘብ አለኝ። አይ ሃብ ሰም መኒ፣ አይ ሃብ ሰም መኒ። መኒ ማለት ገንዘብ ነው። ሰም የሚለው ደግሞ ትንሽ የሚለውን ይገልጻል። ስለዚህ አይ ሃብ ሰም መኒ ስንል ትንሽ የተወሰነ ገንዘብ አለኝ እያለን ነው። በቂ ገንዘብ አለኝ። በቂ የሚባል ገንዘብ አለኝ ለማለት አይ ሃቭ ኢነፍ መኒ፣ አይ ሃቭ ኢነፍ መኒ። መኒ የሚለው ገንዘብ ነው። ኢነፍ የሚለው ደግሞ በቂ ማለት ነው። ስለዚህ አይ ሃቭ ኢነፍ መኒ ማለት እንችላለን። ሌላው ሀብታም ነኝ ለማለት አም ሪች። ሪች ሀብታም ማለት ነው። አም ሪች ማለት እንችላለን። ተቃራኒው ድሃ ነኝ የሚለው ነው አም ፑር አም ፑር አም ፑር። ይሄኛው ንግግር ግን እየቀረ መቷል። ፑር የሚለው ማለት ነው። ስለዚህ ይሄን ንግግር በምን ተክተነዋል? አም ብሮክ በሚለው ተተክቷል ማለት ነው። መጀመሪያ ላይ ያየነው አም ብሮክ የሚለው ድሃ ነኝ እንደ ማለት ነው። ምንም ብር የለኝም፣ ምንም ገንዘብ የለኝም እንደ ማለት ነው። ስለዚህ አም ሪች የሚለውን ሀብታም ነኝ ለማለት እንጠቀማለን። አም ብሮክ የሚለውን ደግሞ ገንዘብ የለኝም ወይም ደሃ ነኝ ለሚለው ብንጠቀም አሪፍ ይሆናል ማለት ነው። ይህ ንግግር እየቀረ መጥቷል። ሌላው ገንዘብ እየቆጠብኩኝ ነው ለማለት አም ሴቪንግ መኒ፣ አም ሴቪንግ መኒ። ሴቪንግ ማለት ቁጠባ ማለት ነው፣ መቆጠብ ማለት ነው። ስለዚህ አም ሴቪንግ መኒ ካልኩኝ ገንዘብ እየቆጠብኩ ነው ማለት ነው። ሌላው ገንዘቤን ማስቀምጠው ባንክ ውስጥ ነው ማለት ከፈለግኩኝ፣ አይ ኬፕ ማይ መኒ እን ዘ ባንክ። አይ ኬፕ ማይ መኒ እን ዘ ባንክ። ማይ መኒ ሲሆን የኔ ገንዘብ ይሆናል። መኒ ገንዘብ ብለናል፣ ማይ ደግሞ የኔ ነው። ስለዚህ ገንዘቤን እያለን ነው። ገንዘቤን ባንክ ውስጥ ነው ማስቀምጠው። ኪፕ ማለት ማስቀመጥ ማለት ነው። አሁን ደግሞ የምናያቸው ንግግሮች ቶኪን አባውት ስፔንዲንግ ማኒ ስፔንድ ምን ብለናል ማውጣት ስለዚህ ገንዘብ ስናውጣ ምንጠቀማቸው ከገንዘብ ማውጣት ጋር ተያይዞ የምንጠቀማቸው ንግግሮች እናያ የመጀመሪያው ብዙ ገንዘብ ነው የማውጣው የሚለው አይ ስፔንድ ቱ ማች አይ ስፔንድ ቱ ማች I spend ቱ ማች ቱማች ማለት ብዙ ማለት ነው። ይሄን ንግግር የምንጠቀመው አንድ ቃሌ ወይም አንድ ጊዜ ወጥተን ብዙ ገንዘብ አውጥተን ስንመጣ ሳይሆን፣ ባህሪ ወይም ልማድ ሲሆንብን ነው። አሁን ይሄ ልማድ ነው፣ ገንዘብ የማውጣት ልማድ በጣም ገንዘብ የማጥፋት ልንለው እንችላለን። እንደሱ አይነት ልማድ ካለብን ነው አይ ስፔንድ ቱ ማች ብለን የምንገልጸው ማለት ነው። ገንዘብ ማያወጣ ሰው ደግሞ ገንዘብ ብዙ ማያወጣ ሰው የሚቆጥብ ሰው እንደማለት ነው። ቋጣሪ ሰው ልንለውም እንችላለን። እንደሱ አይነት ሰው ከሆነን ደግሞ ገንዘብ ብዙ አላወጣም እንላለን። አይ ዶን ስፔንድ ማች፣ አይ ዶን ስፔንድ ማች። ትን አንጠራትም። እዚጋ ዶንት ብንል ጥሩ ነው። አይ ዶን ስፔንድ ማች እንላለን። አንድን እቃ ለመግዛት ፈልገን ዋጋውን አይተን አቅሜ አይፈቅድም የምንል ከሆነ ነው። አቅም ማለት ያው ገንዘብ ማለት ነው። አቅሜ አይፈቅድም ለማለት ከፈለግን አይ ካንት አፎርድ ኤት፣ አይ ኬንት አፎርድ ኤት፣ አይ ካንት አፎርድ ኤት እንላለን። አፎርድ ማድረግ ማለት አቅም ሲኖረን ማለት ነው። አንድ እቃ ለመግዛት አቅም ሲኖረን አፎርድ ማድረግ እንችላለን ላለን። ለምሳሌ አንድ ሰው መጥቶ ለምን መኪና አትገዛም ቢለን አይ ካንት አፎርድ ኢት ማለት እንችላለን። ለመኪና የሚሆን ገንዘብ የለኝም እንደማለት ነው። አቅሜ አይፈቅድም፣ ያን ያህል እቃ ለመግዛት አቅሜ አይፈቅድም እያለ ነው። ስለዚህ ይህን ንግግር በዛ ሁኔታ ላይ እንጠቀማለን። ሌላው በጥሬ ገንዘብ ነው የምከፍለው የሚለው ነው። ገንዘብ ስናወጣ ስንከፍል ጥሬ ገንዘብ የምንጠቀም ከሆነ አይ ፔ ዌዝ ካሽ እንላለን። አይ ፔይ ዊዝ ካሽ አይ ፔ ዊዝ ካሽ ማለት በጥሬ ገንዘብ ነው የምከፍለው ማለት ነው። ፔይ ማለት መክፈል ማለት ነው። በካርድ ነው የምከፍለው ለማለት አይ ፔይ ዊዝ ካርድ አይ ፔይ ዊዝ ካርድ አይ ፔይ ዊዝ ካርድ እንላለን። አሁን ደግሞ ታኪን አባውት ፕራይስስ ፕራይስ ማለት ምን ብለናል? ዋጋ ስለዚህ ስለ ዋጋዎች እናውራ የመጀመሪያው ስንት ነው ለማለት ሀው ማች ኢዝ ኢት ከዚህ በፊት የተማርነው ንግግር ነው ሀው ማች ኢዝ ኢት ሀው ማች ኢዝ ኢት እንላለን አንድ እቃ ስንት ነው ለማለት ሌላው አንድ እቃ ውድ ነው ለማለት ኢትስ ኤክስፔንሲቭ። ውድ ነው። ተቃራኒው ደግሞ ርካሽ ነው ማለት ከፈለግን ኢትስ ቺፕ እንላለን። ሌላው ጥሩ ዋጋ ነው ማለት ከፈለግን፣ ርካሽም ሳይሆን ውድም ሳይሆን ጥሩ ዋጋ ከሆነ ኢትስ ጉድ ፕራይስ ኢትስ አ ጉድ ፕራይስ እዚህ ጋር ቃል በቃል ነው ትርጉሙ ፕራይስ ምን ብለናል? ዋጋ ጉድ ምንድን ነው ጥሩ ስለዚህ ኢትስ አ ጉድ ፕራይስ ካልን ይሄ ነገር ጥሩ ነው ዋጋው እያልን ነው ሌላው ነፃ ነው ለማለት ኢትስ ፍሪ ፍሪ ማለት ነፃ ማለት ነው ኢትስ ፍሪ ኢትስ ፍሪ ማለት ምንም ክፍያ የለውም ነፃ ነው ማለት ነው። መጨረሻ ላይ የምናየው ንግግሮች ደግሞ የምናያቸው ንግግሮች ታኪን አባውት ኢንካም ኢንካም ማለት ገቢ ማለት ነው። ሰርተን የምናገኘው ገቢ ኢንካም ይባላል። ደሞዝ ልትሉት ትችላላችሁ። ኢንካም ማለት ግን ገቢ ማለት ነው። ደሞዝ ስንል ሳለሪ እንለዋለን በእንግሊዝኛ ሳለሪ ማለት ደሞዝ ነው። ገቢ ማለት ከፈለግን ደግሞ ኢንካም ነው። ኢንካም የሚለው በደሞዝ የመጣ ሊሆን ይችላል ወይም ሌላ ስራዎችን ሰርተን በራሳችን ምንሰራው ሊሆን ይችላል። በየቀን ቀን እየሰራን እንዲሁም እናገኘው ገንዘብ ሊሆን ይችላል። ስለዚህ የትኛውም ገቢ የምናደርገው ገንዘብ ኢንካም ይባላል ማለት ነው። በሳምንት አምስት መቶ ዶላር አገኛለሁ ይላል። ስለዚህ ገቢያችንን ለመናገር የምንጠቀመው የመጀመሪያው ንግግር ይሄ ነው። አይ ሜክ ብለን ነው የምንጀምረው። አይ ሜክ ማለት እሰራለው አገኛለው እንደማለት ነው። ስለዚህ አይ ሜክ ፋይቭ ሀንድረድ ዳላር አ ዌክ። እዚህ ጋር አምስት መቶ ዶላር የሚለው ፋይቭ ሀንድረድ ዳላር የሚለው ነው። እሱን በፈለግነው ቁጥር መቀየር እንችላለን። አምስት መቶ ብር ማድረግም እንችላለን። እንደየ ሀገራችን ማለት ነው። አምስት መቶ ድርሃ ማድረግም ይቻላል። እሱን መቀየር እንችላለን። በመቀጠል ኤዊክ ይላል። ዊክ ማለት ምን ብለን አልቅድም? ሳምንት። ስለዚህ በሳምንት አምስት መቶ ዶላር አገኛለሁ እያለ ነው። አገኛለሁ የሚለው አይ ሜክ የሚለው ነው እንዳትረሱት። ስለዚህ አይሜክ 500 ዶላር ኤዊክ ብለን ኢንካማችንን እንናገራለን ማለት ነው። በወር ቢሆንስ የምናገኘው አምስት መቶ ዶላር በወር ምናገኝ ከሆነ ምንቀየረው ምንድን ነው? ዊክ የሚለውን መንዝ ብሎ መቀየር ብቻ ነው ማለት ነው። በወር 500 ዶላር አገኛለሁ አይ ሜክ 500 ዶላር መንዝ። መንዝ ማለት ወር። በዚህ መልኩ መቀየር እንችላለን። በአመት ከሆነሳ በአመት 500 ዶላር አገኛለሁ ከሆነ አይ ሜክ 500 ዶላር ይር ይር። ምን ብለናል? አመት። ስለዚህ የምትለዋን በአርጋችሁ አስቡት አየር ሲሆን በአመት ይሆናል ማለት ነው። ስለዚህ አይሜክ 500 ዶላር እየር ብዬ መናገር ይችላለሁ። ቁጥሩን መቀየር ትችላላችሁ። ሌላው በሰዓት የሚከፈለን ሊሆን ይችላል። በሰዓት 15 ዶላር አገኛለሁ ለምሳሌ 15 ዶላር ከሆነ አይ ርን ፊፍቲን ን አወር እዚ ጋር አይ ሜክ የሚለው አይ ርን ሆኗል። ሁለቱም ተመሳሳይ ነው ትርጉሙ ማለት ነው ሁለቱንም የቀያየር መጠቀም እንችላለን እዚህ ጋ በሰዓት ስለሆነ እርን ብዬ የቀየርኩት እንዳይመስላችሁ የቅድሞቹም ንግግር ላይ በሳምንትም በወርም በዓመትም አይ እርን እያልኩኝ መናገር ችላለሁ ቅድም ትርጉሙን እንዳየ ነው እርን ማለት ገንዘብ ማስገባት ነው ስለዚህ ገንዘብ አገኛለሁ ገንዘብ ሰራለሁ እያለ ነው እርን ማድረግ ማለት ገንዘብ መስራት ወይም ገንዘብ ማግኘት ማስገባት እንደማለት ነው ስለዚህ ሁለቱም ትክክለኛ እንግሊዝኛ ነው ሁለቱንም መጠቀም እንችላለን አይ ኤርን ፊፍቲን ዳላር ኤን አወር አወር ምንድን ነው ሰዓት ብለናል ማለት ነው ስለዚህ በሰዓት 15 ዶላር እሰራለሁ በሰዓት 15 ዶላር አገኛለሁ እያለ ነው ሌላው ደግሞ በስንት ጊዜ ይከፈልሃል ብዬ ብጠይቅ አንድ ሰው በየስንት ጊዜ ነው የሚከፈልህ ብዬ ብጠይቅ በየወሩ ይከፈለኛል ለማለት አይ ጌት ፔድ መንዝሊ፣ አይ ጌት ፔድ መንዝሊ። ጌት ፔድ ማለት ይከፈለኛል ማለት ነው። መንዝ ደግሞ ወር ነው ብያቸዋለሁ። መንዝሊ ሲሆን በየወሩ ይሆናል። ስለዚህ አይ ጌት ፔድ መንዝሊ ብሎ መመለስ ይችላል ማለት ነው። በየሳምንቱ ቢሆን ሳም የሚከፈለው አይ ጌት ፔድ ዊክሊ፣ ዊክሊ ይሆናል ማለት ነው። ዊክ የነበረው ላይ ዊክሊ ሊ የሚለው መጨመር ማለት ነው። አይጌት ፔድ ዊክሊ። በየቀኑ የሚከፈለን ከሆነ ደግሞ አይጌት ፔድ ዴሊ። ዴ የነበረው ዴ ቀን ነበረ አደለ? ሊ የሚለው መጨመር ነው። አይጌት ፔድ ዴሊ፣ በየቀኑ ይከፈለኛል። በዚህ መልኩ ስለ ገቢያችን ማውራት እንችላለን ማለት ነው። አሁን ጥያቄውን ከነመልሱ እናያስቲ የመጀመሪያው ጥያቄ ስንት ብር ታገኛለህ፣ ወይም ደሞዝ ስንት ነው እንደ ማለት ነው። ሃው ማች መኒ ድዩ ሜክ፣ ሃው ማች መኒ ድዩ ሜክ፣ ሃው ማች መኒ ድዩ ሜክ ማለት ስንት ትሰራለክ እንደማለት ነው። ስንት ብር ትሰራለህ፣ ስንት ገንዘብ ትሰራለህ እንደማለት ማለት ነው። እዚህ ጋ ስንት ብር ብዬ የጻፍኩትን ስንት ገንዘብ አድርጋቸው አስተካክሉት ምክንያቱም ባላችሁበት ቦታ ብር የሚለው ነገር ሊቀየር ይችላል ማለት ነው። ኢትዮጵያ ውስጥ ብቻ ነው ብር የምንጠቀመው፣ ሌላ ቦታ ስሙ ሌላ ስለሆነ ስንት ገንዘብ ታገኛለህ ወይም ደሞዝ ስንት ነው በሚለው አስተካክሉት ማለት ነው። መልሱን ስናይ እዚህ ጋር በዶላር ነው የመለሰው በወር አምስት መቶ ዶላር አገኛለሁ ብሎ ነው የመለሰው የቅድሙ ንግግር ማለት ነው። ስለዚህ የቅድሙ ንግግር የምንጠየቀው በዚህ የምንመልሰው በዚህ ጥያቄ ሲሆን ነው ማለት ነው አይሜክ 500 ዶላር መንዝ ብሎ መልሷል ማለት ነው። ሌላ ደግሞ በስንት ጊዜ ነው የሚከፈልህ ወይም የሚከፈልሽ ብለን ለመጠየቅ ሐው ኦፍን ዱ ዩ ጌት ፔይድ። ሐው ኦፍን ማለት በየስንት ጊዜ ማለት ነው። ዱ ዩ ጌት ፔይድ የሚከፈልህ ማለት ነው። ሐው ኦፍን ዱ ዩ ጌት ፔይድ ለሚለው ደግሞ በየወሩ፣ በየቀኑ፣ በየሳምንቱ የሚለው መልስ ነው ማለት ነው። እዚህ ጋር በየወሩ ይከፈለኛል ይላል። አይ ጌት ፔድ መንዝሊ። ይህም ቅድም ያየነው ንግግር ነው። የመጨረሻ አንድ ጥያቄ ልጨምርላችሁ። ገንዘብ በምንድን ነው የምታገኘው ወይም ስራ ምንድን ነው እንደማለት ነው። ሃው ድ ዩ ሜክ መኒ፣ ሀው ድ ዩ ሜክ መኒ፣ ሀው ድ ዩ ሜክ መኒ። የገንዘብ ምንጭ ምንድን ነው እንደማለት ነው። ስለዚህ የዚህ መልስ ደግሞ ገንዘብ የሚሰራው በኦንላይን ነው ምሳሌ ነው። እዚህ ጋ አይ ሜክ መኒ ኦንላይን። አሁን በዚህ ዘመን ብዙ ሰው በኦንላይን ገንዘብ ይሰራል። ስለዚህ አይ ሜክ መኒ ኦንላይን፣ ኦንላይን ላይ ገንዘብ እሰራለሁ ለማለት አይ ሜክ መኒ ኦንላይን እንላለን ማለት ነው። ነገር ግን ስራችን ሌላ ከሆነ መልሱን እንቀይረዋለን ማለት ነው። ሃው ዲ ዩ ሜክ መኒ ስንባል ገንዘብ በምንድን ነው የምትሰራ ወይም የገንዘብ ምንጭ ምንድን ነው ሲባል፣ አይ ወርክ አስ ድራይቨር ልንል እንችላለን። ሹፌር ነኝ እያልኩ ነው። ስለዚህ የስራ አይነታችንን መግለጽ እንችላለን ማለት ነው። ለዚህ ጥያቄ ስራችንን መግለጽ እንችላለን። ስራችንን ወይም ሙያችንን ደግሞ የምንገልጽበትን መንገድ ከዚህ በፊት አይተነዋል ማለት ነው። ስለዚህ በዛ መልኩ እንመልሰዋለን። አሁን ቀጥታ የምንሄደው ወደ ፈተና ወይም ወደ ቴስታችን ይሆናል ማለት ነው። ሶስት ቀላል ምርጫ እና ሁለት ደረቅ አለ። ስለዚህ ተዘጋጁ፣ ከምርጫውም እንጀምራለን። ምንም ገንዘብ የለኝም ለማለት የቱን እንጠቀማለን? አም ብሮክ አም ሪች አይ ሃቭ ኢነፍ መኒ። መልሱም የሆነው ኤ አምብሮክ ቢል ያለው አምሪች ማለት ሀብታም ነኝ ማለት ነው። ሲል ያለው አይሃቭ ኢነፍ መኒ ማለት ደግሞ በቂ ገንዘብ አለኝ እያለን ነው። ወደ ሁለተኛው እንሄድ። አንድ ዕቃ ውድ ነው ለማለት የቱን እንጠቀም? ኢትስ ቺፕ፣ ኢትስ ኤክስፐንሲቭ፣ ኢትስ አ ጉድ ፕራይስ። ይሄ በጣም ቀላል ጥያቄ ነው። ሁላችሁም እንድትመልሱ እፈልጋለሁ። መልሶ የሚሆነው ቢ ኢትስ ኤክስፐንሲቭ። ኤ ለያለው ኢትስ ቺፕ ይላል ርካሽ ነው እያልን ነው። ሲ ለያለው ኢትስ አ ጉድ ፕራይስ ማለት ጥሩ ዋጋ ነው እያልን ነው። ሶስተኛ ጥያቄ ገንዘብ እየቆጠብኩኝ ነው ለማለት የቱን እንጠቀም? አይ ስፔንድ ቱ ማች መኒ፣ አይ ካንት አፎርድ ኢት፣ አም ሴቪንግ መኒ ሲ አም ሴቪንግ መኒ። ሴቪንግ ማለት መቆጠብ ወይም ቁጠባ ነው ማለት ነው። ኤ ላይ ያለው አይ ስፔን ቱ ማች ማለት ብዙ ገንዘብ አወጣለው ማለት ነው። ቢ ላይ ያለው አይ ካንት አፎርድ ኢት ማለት ደግሞ አቅሜ አይፈቅድም ማለት ነው። አሁን ወደ ደረቅ ጥያቄያችን እንምጣ። የመጀመሪያው ደረቅ ጥያቄ ሀው ማች መኒ ዱ ዩ ሜክ ይላል። ሀው ማች መኒ ዱ ዩ ሜክ ምን ያህል ገንዘብ ትሰራለህ ማለት ነው። ወይም ምን ያህል ገንዘብ ትሰሪያለሽ እያልኩ ነው። ገቢያችሁን እየጠየቅኳችሁ ነው ማለት ነው። ይህን ጥያቄ እኔ መልሼ እጀምረዋለሁ ማለት ነው። ግዴታ የገንዘቡ መጠን ትክክል መሆን የለበትም። እንደ ምሳሌ፣ እንደ ልምምድ ስለሆነ የፈለጋችሁትን የገንዘብ መጠን ተጠቀሙ። እኔም የፈለግኩትን እጠቀማለሁ። ወደ መልሴ እንሂድ። መልሴ አይሜክ ስሪ ሃንድረድ ዳላር አመንዝ አይ ሜክ ስሪ ሃንድረድ ዳላር አመንዝ። እዚህ ጋር በቀይ ያሉትን እንዳትቀይሯቸው እናንተ ከፈለጋችሁ ብቻ አመንዝ የሚለውን ዊክ አ የር ያላችሁ መቀየር ትችላላችሁ። እኔ እዚህ ጋር የተጠቀምኩት ምንድን ነው፣ በወር የማገኘውን ገቢ ነው ያስቀመጥኩት ማለት ነው። ሁላችሁም አይ ሜክ ብላችሁ ትጀምራላችሁ ወይም ደግሞ አይ ኤርን ማለትም ይቻላል። ስለዚህ አይ ሜክ ብዬ ጀመርኩኝ። እኔ አይ ሜክ የገንዘቡን መጠን ጠቀስኩኝ፣ 300 ዶላር አመዝ በወይ በየወሩ ማለት ነው። ስለዚህ ከፈለጋችሁ ለልምምድ ስለሆነ፣ ከፈለጋችሁ መንዝ የሚለውን ትቀይራላችሁ፣ ካልፈለጋችሁ ታስቀምጡታላችሁ። ነገር ግን የገንዘብ መጠኑን እየቀያየራችሁ መልሱን መመለስ ትችላላችሁ ማለት ነው። ስለዚህ የመጀመሪያ ጥያቄ ይሄ ነው። ሁላችሁም ኮሜንት ላይ መጻፋችሁ እንዳትረሱ ሁለተኛው ጥያቄ how often do you get paid how often do you get paid ይህም ቅድም ያየነው ጥያቄ ነው በየስንት ጊዜው ነው የሚከፈላችሁ እያልኩ ነው አሁንም እኔ ልመልስ i get paid ብዬ ጀመርኩኝ የሚከፈለኝ መንዝሊ በየወሩ ነው እያልኩ ነው i get paid መንዝሊ ቅድም በወር 300 ዶላር ይከፈለኛል ብያለሁ። ስለዚህ አሁንም በወር ነው የሚከፈለኝ ብዬ መመለስ አለብኝ ማለት ነው። ስለዚህ አይጌት ፔድ መንዝሊ በቀይ የተጻፈውን አትቀይሩት። አይጌት ፔድ ትሉና፣ በየሰዓቱ በየቀኑ የሚከፈላችሁ ከሆነ ዴይሊ ትላላችሁ። አይጌት ፔድ ዴይሊ። በየሳምንቱ ከሆነ አይጌት ፔድ ዊክሊ። እንደኔ ደግሞ በየወሩ ከሆነ አይጌት ፔድ መንዝሌ ትላላችሁ ማለት ነው። ስለዚህ ይሄኛውንም ኮሜንት ላይ ትጽፋላችሁ ማለት ነው። ሁለቱንም ጥያቄዎች እንድትመልሱልኝ እጠብቃለሁ። በጣም ጥሩ አድርጌን ያስተማርኩት ብዬ ነው የማስበው። ስለዚህ እናንተ ደግሞ መልሱን በትክክል በመመለስ ወይም ደግሞ በመሞከር ብቻ ትንሽዬም ቢሆን እናንተ ላይ ለውጥ እንዳመጣሁኝ ብታሳዩኝ ደስ ይለኛል። ስለዚህ የዛሬውን ትምህርት እዚህ ላይ እናበቃለን ማለት ነው በዴ 14 ወይም በቀን 14 ደግሞ እንገናኛለን ማለት ነው። እስከዛው ደህና ሁኑ። ቻው ቻው።